የመከላከያችን ከፍተኛ አመራሮች በሰጡት ትኩረትና የማያቋርጥ ድጋፍ ይኸው ዛሬ ለደረስንበት ደረጃ በቅተናል። የኢትዮጵያ ባህር ኃይል ከፍተኛ ትኩረት ሰጥተው እየሰራባቸው ከሚገኙ ተግባራት በተለይም የሰለጠነ የሰው ኃይል ግንባታ ፈጣሪ አቅሞችን ግንባታና ተቋማትን በመገንባት ረገድ እንዲሁም በሀገር ውስጥና ከውጭ ሀገራት ልንታጠቅ የሚገባንን ለመታጠቅ እና ወደ ኦፕሬሽናል የማድረግ አቅም ደረጃ እንድንሸጋገር የክቡር ፊልድ ማርሻል የቅርብ አመራር ሰጭነትና ውሳኔዎች ሁልጊዜ ያልተለየኑ ነበርና በዚህ ዕለትና በዚሁ አጋጣሚ በራሴና በመላው ባህር ኃይል አባላት ስም ከፍተኛ ምስጋና ለማቅረብ እወዳለሁ።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 በ0941 44 7879 ላይ ይደውሎ ኢትዮጵያ ሶስት ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ኢትዮጵያ የጸናችው ጋሻዎቿ ፈጽሞ ስላልተሸነፉና ስላልደከሙ ነው። ኢትዮጵያ ከአንድ ምዕት ዓመት በተሻገረው የዘመናዊ ሠራዊት ግንባታ ታሪኳ ከአድዋ እስከ ማይጨው፣ ከምጽዋ እስከ ካራማራ በድል የደመቀ በሥነ ምግባር የታረቀ በደምና በአጥንት የረቀቀ ሠራዊት ገንብታለች። የድል እንጂ የነጻነት በዓልን አክበራ የማታውቀው ሀገራችን ኢትዮጵያ ከአገሯ አልፎ ከኮንጎ እስከ ኮሪያ፣ ከሶማሊያ እስከ ላይቤሪያ እና ሱዳን በዓለም አቀፍ የሰላም ማስከበር ታሪክ ውስጥ ደማቅ አሻራ ያለውና የ118 ዓመታት ታሪክ ባለቤት ነው። ዘንድሮ የ118ኛው የኢትዮጵያ መከላከያ ሰራዊት ቀን የማትደፈር አገር የማይበገር ሰራዊት በሚል መሪ ቃል በቢሾፍቱ የባህረኞች ማሰልጠኛ ማዕከል ባሳለፍነው ሳምንት ጥቅምት 15 2018 ዓ ም በደመቀ ሥነ ሥርዓት ተከብሯል። በቢሾፍቱ የባህረኞች ማሰልጠኛ ማዕከል በተካሄደው የመከላከያ ሰራዊት ቀን ክብረ በዓል ላይ የኢትዮጵያ ባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ ኢትዮጵያ ከ1948 ዓ ም ጀምሮ የባህር ኃይል እንደነበራት ገልጸው የለውጡ መንግሥት የባህር ኃይሉን መልሶ ለማቋቋም በሥልጠናና በሎጂስቲክስ በሠራው ጠንካራ ሥራ የባህር ኃይሉ የኢትዮጵያን ብሔራዊ ጥቅም ማስከበር በሚችልበት ቁመና ላይ ይገኛል ብለዋል። ከሁሉ አስቀድሜ የዘንድሮው 118ኛ የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ቃል በሚከበርበት የኢትዮጵያ ባህር ኃይል ባህረኞች ማሰልጠኛ ትምህርት ቤት እንኳን ደህና መጣችሁ ለማለት እወዳለሁ። ክቡር ፊልድ ማርሻል፣ ክቡራትና ክቡራን፣ ኢትዮጵያ ሀገራችን የረጅም ዘመን ታሪክ ያላትና በየዘመናት ሁሉ የገጠሟትን የህልውናና የሉዓላዊነት ፈተናዎች እየተጋፈጠችና በድልና በመስዋዕትነት የታጀበ ታሪካችንን በማስቀጠል ይሄው ዛሬ ያለንበት ዘመን ላይ ደርሰናል። ይሁንና በየዘመናቱ ሁሉ የገጠሟትን ፈተናዎችና ድሎች ስናስታውስ የኢትዮጵያ መከላከያ ሰራዊት ሚና በእጅጉ ጎልቶ ይወጣል። እርግጥ ነው ሀገራችን ኢትዮጵያ የራሷን የጦር ሚኒስተር ሰይማ የዘመናዊውን የጦር ሰራዊት አደረጃጀት የጀመረችው ከዛሬ 118 ዓመት ወዲህ ይሁን እንጂ ኢትዮጵያውያን መደበኛ የሆነ የትጥቅ አደረጃጀትና የስልጠና እድል በሌለበት ዘመን ሁሉ በየዘመኑ የነበሩ ከባቢያዊና ክልላዊ አስተዳደሮቹን ትዕዛዝ እየተቀበለ በመዝመት መስዋዕትነት በመክፈል የዛሬዋን ኢትዮጵያ ብቻ ሳይሆን የጥንቷን አቢሲኒያ በማጽናት ግዛቷን በማቅናት ዛሬ መካከለኛው ምስራቅና የደቡብ ህንድ አካባቢዎች ሳይቀር ያስተዳድር የነበረ ገናና ታሪክ ያለው ሀገርና ህዝብ ነበር። ይህ ታሪክ ከዘመናዊ ውትድርና በፊት ጀምሮ የነበረ ኋላም ለዘመናዊ ዓለም የጦር ሰራዊት አደረጃጀት መሰረት የሆነ የታሪካችን ስፋትና ጥልቀት ውጤት መሆኑን እንገነዘባለን ክቡል ፊልድ ማርሻል ክቡራትና ክቡራን የዘንድሮ 118ኛውን የስራታችን ቀን ልዩ የሚያደርገው የለውጡ መንግስታችን የሪፎርም ውጤት የሆነው እና በፍጥነት እያደገ ባለው ባህር ኃይላችን አስተናጋጅነት የሚከበር መሆኑ ነው የቀድሞ የኢትዮጵያ ባህር ኃይል በደንታ ቢስነትና ርቆ ባለማሰብ ምክንያት ከፈረሰ ወደ 30 ዓመታት በሚሆን ጊዜ በቁጭትና በቁዘማ ኖረናል ሆኖም የለውጡ መንግስታችን የባህር በር አስፈላጊነት ላይ የጸና እምነትና አቋም መያዙን ተከትሎ የኢትዮጵያ ባህር ኃይልም እንደገና እንዲቋቋም ከተወሰነ በኋላ የመከላከያችን ከፍተኛ አመራሮች በሰጡት ትኩረትና የማያቋርጥ ድጋፍ ይኸው ዛሬ ለደረስንበት ደረጃ በቅተናል። የኢትዮጵያ ባህር ኃይል ከፍተኛ ትኩረት ሰጥቶ እየሰራባቸው ከሚገኙ ተግባራት በተለይም የሰለጠነ የሰው ኃይል ግንባታ፣ ፈጣሪ አቅሞችን ግንባታና ተቋማትን በመገንባት ረገድ እንዲሁም በሀገር ውስጥና ከውጭ ሀገራት ልንታጠቅ የሚገባንን ለመታጠቅ እና ወደ ኦፕሬሽናል የማድረግ አቅም ደረጃ እንድንሸጋገር የክቡር ፊልድ ማርሻል የቅርብ አመራር ሰጭነትና ውሳኔዎች ሁል ጊዜ ያልተለየኑ ነበርና በዚህ ዕለትና በዚሁ አጋጣሚ በራሴና በመላ የባህር ኃይል አባላት ስም ከፍተኛ ምስጋና ለማቅረብ እወዳለሁ። በታሪክ እንዳየረይ ኢትዮጵያን ያሰናኑ ጥቃት ለመመከት በአንድነት ተነስተን ነው። የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የህልውና ጉዳይ ሆኗል። ከ130 ሚሊዮን በላይ ሕዝብ ከ60 ኪሎ ሜትር ያነሰ የውሃ በር ላይ ቆሞ ታፍነሙት ቢሉት አይሰማም ብቻ ሳይሆን በዚህ እሰጥ አገባ መሀል የሚነሳው መሳሳብ ይዞት የሚመጣው መዘዝ ለጠቅላላ ቀጠናው በጎ ውጤት ስለማይኖረው በቀጠና ያሉ ወንድሞቻችን ከእልህ ውሳኔና ካልበላውም ባልበላውም ሞነጭረዋለሁ አባ ባልወጥተው በሰጥቶ መቀበል መርህ ተፈጥሮ ከቸረን ሀብት ተጋርተው መረር መምረጥ ለሁሉም አዋጭ መንገድ መሆኑን በዚህ እለት እና በዛ አጋጣሚ ማስገንዘብ ተገቢ ይሆናል። የኢትዮጵያ ባህር ኃይል የአገራችን ብሔራዊ ጥቅም ለማስከበር በሚደረገው ትግል ውስጥ ባህር ኃይላችን አስተማማኝ ቆማና ላይ እንደሚገኝ በዚሁ አጋጣሚ ላስገነዝብ እወዳለሁ። እለቱን አስመልክተው የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ ባስተላለፉት መልእክት ጀግናው የኢትዮጵያ መከላከያ ሰራዊታችንን ክብርና ታላቅነት ይበልጥ ከፍ የምናደርግበት ውድ የሰራዊታችንን አባላት ለሀገራቸው ለከፈሉት ክቡር መሥዋዕትነት ያለንን ጥልቅ ምስጋና የምንገልጽበትና ለሀገራችን ጋሻ ሆነው በመቆም ላበረከቱት ጽኑ አገልግሎታቸው በፍጹም ቁርጠኝነት በሁሉም ፈተናና ድል ከጎናቸው ለመቆም ያለንን ዘላቂ ጽናት የምናረጋግጥበት ዕለት ነው ብለዋል። ከሁሉ በፊት ወሰን በሌለው ኩራትና ጥልቅ አክብሮት እንኳን ለመቶ 18ኛው የሰራዊት ቀን በዓል አደረሳችሁ በማለት በዚህ ቀን የኢትዮጵያን የባህር በር ጠባቂዎች ለማፍራት በተቋቋመው የባህር ኃይል ማሰልጠኛ በመካከላችሁ በመገኘቴ የተሰማኝን ደስታ ለመግለጽ እወዳለሁ። ዛሬ ክሩ ሀገርን ለሚጠብቅ ክሩ ኃይል የሚገባውን ክብር የምንሰጥበት ታላቅ ቀን ነው። ስለዚህም መሪ ቃላችን የማትደፈር አገር የማይበገር ሰራዊት መባሉ የተባለው ለዚህ እንደሆነ አምናለሁ። ይህ ቃል ብቻ ሳይሆን የብሔራዊ መንፈሳችን ነጸብራቅ ነው። የኢትዮጵያ ጥንካሬ ከሚዋደቁላት ጀግኖች የመነጨና ተለይቶ የማይታይ እንዲሁም ውድ የሰራዊታችን አባላት ጸንተው እስካሉ ድረስ ሉዓላዊነታችን፣ አንድነታችንና ክብራችን እንደማይናወጥ የሚያስገነዝበን ቀን ነው። አንድ ህዝብ ማንነቱን በክብር የሚያስታውስባቸው ቀናት አሉት። የዛሬው ቀንም ከነዚህ መገለጫዎች መካከል አንዱ ነው። ይህ ቀን የጀግናው የኢትዮጵያ መከላከያ ሰራዊታችን ክብርና ታላቅነት ይበልጥ ከፍ የምናደርግበት፣ ውድ የሰራዊታችን አባላት ለሀገራቸው ለከፈሉት ክቡር መስዋዕትነት፣ ያለንን ጥልቅ ምስጋና የምንገልጽበትና ለሀገራችን ጋሻ ሆነው በመቆም ላበረከቱ ጽኑ አገልግሎታቸው በፍጹም ቁርጠኝነት በሁሉም ፈተናና ድል ከጎናቸው